ሰላም ጤና ይስጥልኝ የተከበራችሁ ወዳድማቻችን፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ልብራውን እናብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። የዓለም አብያተ ክርስቲያናት ምክር ቤት ዋናው ጻፊ የአብይ አገዛዝ በአማራ ንጹሐን የሚፈጸሙ የድሮን ጥቃት እንዳሳሰባቸው ገለጹ። ትራምፕ በቫቲካኑ ከዘለንስኪ ጋር ከተወያዩ በኋላ ፑቲን ለሰላም ያላቸው ፍላጎት ጥርጣሬ እንዳለባቸው ገለጹ። በኢራን ግዙፉ የንግድ ወደብ ላይ በደረሰው ከፍተኛ ፍንዳታ 28 ሰዎች ሲሞቱ ከ800 በላይ ሰዎች መቁሰላቸው ተገለጸ። እነኝን አንድ በአንድ አደርስላችኋለሁ። ሰብስክራይብና ላይክ እንድታደርጉልኝ በአክብሮት እየጠየቅኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። የዓለም ቤተ ክርስቲያን ምክር ቤት ዋናው ጸሐፊ የአብይ አገዛዝ በአማራ ንጹሐን የሚፈጸሙ የድሮን ጥቃት እንዳሳሰባቸው ገለጹ። የዓለም ቤተ ክርስቲያን ምክር ቤት ዋና ጸሐፊ ቄስ ዶክተር ጄራልቦ ባለፈው ሳምንት ሐሙስ በአማራ ክልል ምስራቅ ጎጃም ዞን በተፈጸመው የድሮን ጥቃት ሰላማዊ ሰዎች መገደላቸው እጅጉ እንዳሳዘናቸው በመግለጫቸው ምክር ቤት ባወጣው መግለጫ አስታውቋል። ጥቃቶች እጅግ እንዳሳሰባቸው የጠቀሱት ዋናው ጸሐፊ የዓለም ቤተ ክርስቲያን ምክር ቤት ንጹሐን በብዛት የሚኖሩባቸው አካባቢ የሚፈጸሙ የድሮን ጥቃቶች በእጅጉ ይኮንናሉ በማለታቸው በመ መግለጫቸው ጠቅሷል። ዋና ጸሐፊ በግጭት ውስጥ ተዋጊ ያልሆኑ ሰዎችን ከጥቃቱ የማስጠበቅና የዓለም አቀፍ የሰብአዊ መብት ሕግጋትን ያልተከተለው መልክ የሚፈጸሙ የድሮን ጥቃት አሳሳቢ እንደሆነ ተናግረዋል። ሀገራዊና ዓለም አቀፋዊ ባለድርሻ አካላት ለግጭቱ ሁሉንም ዓለም አቀፍ ውይይት ሰላማዊ መፍትሄ እንደ ብቸኛ መፍትሄ እንዲከተሉ ዋና ጸሐፊው አሳስበዋል። ባይራን ግዙፉ የንግድ ወደብ ላይ በደረሰው ከፍተኛ ፍንዳታ ቢያንስ 28 ሰዎች ሲሞቱ 800 ሰዎች መቁሰላቸው የሀገሪቷ ባለስልጣናት ገለጹ። ፍንዳታው የደረሰው ቅዳሜ ጠዋት በባንድር አባሳ ከተማ አቅራቢ በሚገኝ ሻይዲ ሬጃ በተባለው የሀገሪቷ ግዙፉ የንግድ ወደብ ላይ ነው። በአካባቢ የሚገኝ ህንፃዎችና መስኮቶችና ጣሪዎች የገነጠለ ሲሆን እንዲሁም መኪኖችን ያወደመ ፍንዳታ ነበረ ታብለዋል። ነዋሪዎቹ ፍንዳታው 50 ኪሎ ሜትር ድረስ ሲሰማ ነበረ ስሉ ተናግረዋል። ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመደረሱ በፊት የእሳት ቀጠሎ ተነስቶበት ነበረ ተብለዋል። በምስሉ ላይ ሰዎች ከአደጋ የራሳቸውን ለማትረፍ ሲሮጡና እንዲሁም በፍንዳታ የተጎዱ መሬት ላይ ወድቁ ታይቷል ተብለዋል። የአገሪቷ ብሔራዊ መገናኛ ብዙሃን የአይን እማኞችን ጠቅሶ ፍንዳታው የደረሰው እሳት ከተቀሰቀሰ በኋላ ተቀጣጣይ ነገሮች ወደ የያዘው ያልታሸጉ ኮንትሮኖች ከተዛመተ በኋላ መሆኑን ዘግበዋል። የሀገሪቷ ጉምሩክና መሥሪያ ቤት ኃላፊ በሀገሪቷ ብሔራዊ የቴሌቪዥን ጣቢያ ለበሰጡት በሰጡት መግለጫ ፍንዳታ የተከሰተው ምናልባት የአደገኛ ኬሚካሎች ማከማቻ ላይ ሰዓት ከተቀሰቀሰ በኋላ ሊሆን እንደሚችል ገልጸዋል። አምባሪ የሀገሪቷ ብሔራዊ አደጋ መከላከያ መስሪያ ቤቱ ባለስልጣናትን ጠቅሶ እንደተናገረው ባሻዲ ረጃ ወደብ ላይ ኬሚካሎች ደህንነታቸውን በተጠበቀ መልኩ እንዲቀመጡ ማስጠንቀቅ ሰጥቶ ነበረ። ወደብ ዋነኛው የነዳጅ ጭነት ማመላለሻ በሆነችበት በሆርሙዝ የባህር ዳርቻ ላይ ከባንድ ራቦስ በስተምዕራብ 20 ኪሎ ሜትር ርቀት ላይ የኢራን የባህር ኃይል መቀመጫ አካባቢ ይገኛል። የኢራን ብሔራዊ ነዳጅ ማምረቻ ኩባንያው ፍንዳታው በሀገሪቷ ነዳጅ ማጣሪያ የነዳጅ ማከማቻ ላይ ማስተላለፊያ ጋር ምንም አይነት ግንኙነት እንደሌለው መናገራቸው የሀገሪቷ ማገናኛ ብዙኃን ዘግበዋል። የኢራን ፕሬዚዳንት ማሱድ በአደጋ ላይ የተሰማቸውን ትልቅ ሀዘን ገልጸዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ የዩክሬን ቻቸው ቪላሚዝ ዜለንስኪን በፍራንሲስ ቀብር ላይ አግኝቷቸው ካነጋገሩ በኋላ የሩሲያ ፕሬዝዳንት ቭላድሚር ፑቲን ጦርነቱን ለማቆም ያላቸው ፍላጎት ለጥርጣሬ እንደገባቸው ገለጹ። ትራምፕ ሮምን ለቆ ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ለፑቲን ሰላማዊ ዜጎች ላ በሚኖሩት አካባቢ ላይ ሚሳኤል የሚተኩስበት አንዳች ምክንያት የለም ያሉ ሲሆን እያታለለን ሳይሆን አይቀርም ብለዋል። የሮም ሊቀ ጳጳሱ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕና ዜሌንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ትልቅ ውይይት ሲያደርጉ ተሰምተዋል። በዋይት ሀውሳቸው ሁለቱ መሪዎች ያደረጉት የ15 ደቂቃ ውይይት በጣም ውጤታማ ነው ሲሉ ገልጸዋል። ሁለቱ መሪዎቹ በዋይት ሀውሳቸው የነበራቸው ውይይት ባለመግባባት ከተቋጫው በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በቱሪስት ማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉ ዶናልድ ትራምፕ ምናልባት ጦርነቱን ማቆም ይፈልጉ ይሆናል ብዬ እንዳስብ አድርጎኛል ብለዋል። እያታሉ ሳይሆን አይቀርም። ስለዚህ በተለየ ሁኔታ ማስተናገድ አለበት በባንክ መሆነ በሁለተኛ ደረጃ ማዕቀብ በጣም ብዙ ሰው እየሞተ ነው ስሉ ተናግረዋል። አርብ ለታ የአሜሪካን ልኡካን ስቴቫን ከሩሲያ ሮቻቸው ብላሜ ፑቲን ጋር መወያየታቸውን ተከትሎ ትራምፕ ሩሲያ ላይ የዩክሬን ስምምነት ለመዳረስ በጣም ተቃርበዋል ብሎ ነበረ። ቅዳሜ ለታክርሜላ በበኩሉ ፑቲን ለአሜሪካን ልኡካን ሩሲያ ከዩክሬን ጋር ያለምንም ቅድሚያ ሁኔታ ቀጥታ ውይይት ለመጀመር ዝግጁ መሆንም ማረጋጋታቸውን ገልጸዋል። ትራምፕና ዜለንስኪ በዋይት ሃውሳቸው ተገናንተው ፍሪያ ምናልባት ውይይት ካደረጉ በኋላ ለመጀመሪያ ጊዜ የነበረውን ፊት ለፊት የተገናኙት በወቅቱ የአሜሪካን ፕሬዚዳንት ለዩክሬኖቻቸው ሩሲያን ለማሸነፍ ምንም የቀረው አማራጭ የለም ብሎ ነበረ። በዚህ ሳምንት ያንን ተመሳሳይ መልእክት የደገሙት ፕሬዚዳንት ትራምፕ የዩክሬን መሪ የቀረው አማራጭ የለም ብለዋል። ከዚህ ቀደም ብሎ ዶናልድ ትራምፕ በተደጋጋሚ ዩክሬን ጦርነቱ በመጀመርና ለሰላም ስምምነት እንቅፋት አድርጎ ሲከሷት ተሰምተዋል። ቅዳሜ ለት የሁለቱም ሀገራት መሪዎች በሩም ያደረጉትን ውይይት በተመለከተ በዋይት ሐውሳቸው አዎንታዊ ድምጽ የያዘው መልእክት ሲያስተላለፉ፣ ዘለንስኪ በበኩላቸው በጋራ ውጤት ማምጣት ከቻለን ታሪካዊ ሊባል የሚችል በጣም ታምራዊ የውይይት ጊዜ ነው ብለዋል። ሁለቱ መሪዎች ፊት ለፊት ተቀምጦ በጥልቀት ሲወያዩ የሚያሳይ ምስል ይፋ ሆነዋል። የዩክሬን የውጭ ጉዳይ ሚኒስትር አንደርብዮ በኤክስ ገጻቸው ላይ ምስሉን ያጋሩ ሲሆን ይህ ታሪካዊ ውይይት ለመግለጽ ምንም አይነት ቃላት አያስፈልግም፣ ሁለቱ መሪዎች በቅዱስ ጴጥሮስ ቤተክርስቲያን ለሰላም እየሰሩ ነው ብለዋል። ዜኔልስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበረን ያደረግ ነው። አንድ ለአንድ የተደረገ ጥሩ ውይይት ነበረ። ብዙ ነገር ተነጋግረናል። የተነጋገርናቸው ነገሮች ሙሉ በሙሉ ውጤታማ ይሆናል ብለን ተስፋ እናደርጋለን ብለዋል። አክሎ ውይይታቸው ያተኮረው የህዝብ ህይወትን መታደግ ምንም ቅድሚያ ሁኔታ የሌለበት የተኩስ አቁም ስምምነት በተደጋጋሚ የሚከሰት ጦርነቱን የሚከላከል አስተማማኝና ዘላቂ ሰላም የሚያመጣ ነው ብለዋል። ዜለንስኪ አክለውን በጋራ ዲሎች ላይ ማስመዝገብ ከቻለን ታሪካዊ ሊባል የሚችል ታምራዊ ውይይት ነበረን ያካሄድ ነው ፕሬዝዳንት ዶናልድ ትራምፕን አመሰግናለሁ ብለዋል።